ዴቫ ስለምን ነገር የለም። ኤልዳናን ማግኘት አለብኝ። ውለዳት። ኤልዳናን ታመጣታለህ። ውለድ ማለት ነው። ኤልዳናን ታመጣታለህ። አንተ ሰውዬ ምንድን ነው ችግር? ደግሞ ምን እያልክ መጣህ? በአንተ ምክንያት ነው የሆነ ነገር የሆነችው ኤልዳና፣ በአንተ ምክንያት ነው። ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሃል። ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ። ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ አብዝቶ ይብዛላችሁ። ዛሬ ጥሩ ስሜት ላይ አይደለሁም፣ በቃ ሁሉም ነገር እንዳሰብኩት እየሄደ ስላልሆነ በጣም ራሴ ከፍቶኛል። በጣም ፋሚሊ የምር እኔ ማለት አንዳንዴ ሰው መውደድ ሰው ማፍቀር ትዳር እንደምንዳያችሁት አላቅም ታላቅም ፋሚሊና ብዙዎቻችሁ ደግሞ በጣም ብዙ ነገር ብላችሁኛልና ኤልዳናንም ለዚህ ነገር ያበቃት የናንተ ኮመንት ያደረጋችሁት ነገር እናም ደግሞ ሰሞኑን እየተፈጠረ ያለው ነገር ነው። ማለት በቃ እኔ ደህና ነኝ እላለሁኝ እንጂ ደህና አይደለሁም። እሷ ደህና ካልሆነች እኔ ደህና ልሆንበት የምችልበት ምክንያት አይኖርም። ገባችሁ ፋሚሊ? እና ከባድ ነው። ማለት እኔ እዚህ ላይ መጥቼ ምን ብዬ እንደምናገር አላቅም ፋሚሊ እና በቃ እኔ እሷን ማጣት አልፈልግም። በቃ ፋሚሊ ምንም አላችሁ ምንም እኔ እሷን ማጣት አልፈልግም። በቃ እና ሰሞኑን የማይሆን ውሳኔ ወስና ሌላ ነገር እንዳይፈጠር፣ ለቤተሰቦቿም ሌላ ነገር እንዳይፈጠር በእኔ ምክንያት እንደዚህ አይነት ውስጥ እንድገባ አልፈልግም። የለና በቃ በእኔ ምክንያት የሆነ ነገር እንድትሆንብኝ አልፈልግም። ፋሚሊ እና እናንተም ነገሩ ሳይገባችሁ ምንም ሳትረዱት እንዲህ ነው እንዲህ ነው ስላላችሁ የምሪየምሬ ነው እኔ በጣም ከፍቶኛል። እና ፋሚሊ ኤልዳና ከጠፋች ዛሬ ዛሬ አራት ቀኑ ናት። ስልክ አታነሳም። እንደገና ደግሞ ቤተሰብም ፖሊስ ጣቢያ ድረስ ድረስ ከሷልና እና ፋሚሊ እዚህ ቦታ ላይ ስመጣ በጣም ስለምን መናገር እንዳለብኝ ምንም ነገር አላቅም። ፋሚሊና በጣም ከባድ ነው። ከባድ ነው። በቃ እኔ ምን ልበላችሁ ፋሚሊ። ምንም እያሳለፍን ያለ ነው ነገር በጣም ከባድ ነው። ለኔ በጣም ክብር ብድን ያለኝ ነገሮች ሁላ ወዳጅ ምላቸው ወንድሞች ምላችሁ ሁላ እርቀውኛልና፣ በጣም ከባድ ነው ፋሚሊና እናንተ ማለት ለኔ ትልቅ ትልቅ ያላችሁ ፋሚሊዎች ናቸውና፣ ኤላናን ደግሞ ከናንተ በኋላ ደግሞ ኤላናን ማጣት አልፈልግም። በዚህ አይነት ነገር እኔ ኤላናን ማጣት አልፈልግም። እና ምን ውስጥ ምን ውስጥ እንዳለ ጭንቅላቴ ብረዳልች ፋሚሊና በጣም ከባድ ውስጥ ነኝ። ከባድ ትረሱ ፋሚሊና ዛሬ ምንድነው ልላችሁ የመጣሁት በቃ የሆኖ ነገር ተፈጥሯል እና እናንተ የምትሉትን የምታደረጉትን ነገር እያወቃች ስኮ ምቱ ኮሜንት የምታደረጉትን ምናምን ነገር እያወቃችሁ ብታደረጉ በጣም ነው ደስ የሚለኝ። እኔ በቃ ኤልዳናን ማጣት አልፈልግም ፋሚሊ እንዴ ብዬ ልንገራችሽ? ይሁን አፋልጉኝላ ስለጥፉ ዛሬ እናንተ ለማጋራት ነው መጣሁት ና አንዳንዴ፣ እሺ በቃ እኔ ተሸናፊ ነኝ በቃ ያለውን ነገር ጥሩ ነገር አይደለም እና ዛሬ እስኪ እምታውቁ እዚያ ብሶ ደስ የምትኖሩ ካላችሁ ያያችኋት፣ የሰማችሁ ካላችሁ ወረት ከፋይ ነኝና ብፈልጉልኝ አንዳንድ ነገር ብትተባበሩ በጣም ነው ደስ የሚለኝ። እንደ ፋሚሊ እናታችሁና ፋሚሊ ያስደበርኳችሁ ነገር ካለ እናንተ በጣም ይቅርታና፣ ዛሬ ያው በቃ ጽፋልሁን ጽህ እሷን ልፈልጋት ዛሬ አንዳንድ ቦታ ዞር ዞር ላሉ ማለት ነው። ፋሚሊ እስኪ የምታቁ የሰማች ፋላችሁ ኤልዳና ትባላለች። ኤልዳና ናፋሉ ፋሚሊ ያልኩኝ አንዳንድ ሰዎች እንጠይቃለን መንገር ነው መንገር በቃ ላጋራችሁ በትንሽ በሰሞኑን ማረጋቸውን ውሎዎች ብታዩ በጣም ከባድ ነው እና ፋሚሊ እስኪ ብዙ ቦታ ፈልጊያት አለው ያልሄድኩበት ቦታ የለም ጓደኞቿም ጋር ጠይቂያለሁ፣ አጥቻታለሁኝ እና በቃ አፋልኝ። የቻልኩትን ነገር ቤተሰብ እዛ እያለቀሰ ነው፣ አዝነዋል በጣም እና ያያችሁ ካላችሁ፣ ደሴ የምትኖሩ ካላችሁ ዜሮ ዘጠኝ ሰማንያ ሶስት ዜሮ ሁለት ሀያ ሁለት ዘጠና ስምንት ይሄ እኔ ስልክ ነው። ደውላችሁ አንዳንድ ነገር ብትነግሩኝ ያያችሁ ካላችሁ ምልክት ቦታ ባድራችሁ ብትነግሩኝ፣ እኔ ወረታ ከፋይነኝ እና ፋሚሊ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።

ስሜት ፍቅር ይልሻል ፣ አንቺስ ምናስበሻል ገዳም ነሽ ገዳም፣ ገዳም ነሽ ገዳም፣ ገዳም የፍቅር ገዳም፣ ለደስ አንችላይ ገዳም። ስሜት ፍቅር ይልሻል ፣ አንቺስ ምናስበሻል ገዳም ገዳም ዴቫ ከእስር ቤት ተለቋል። ዴቫ ነው ሊያግታት የሚችለው። ማንም ሊያግታት አይችልም። ማንም ኤልዳናን የሆ የዴቫ እጅ ይኖርበታል። እንዴት እስካሁን፣ እንዴት ይሸወዳለሁ? እንዴት ይሸወዳለሁ? ወይኔ እንዴት ይሸወዳለሁ? ወይኔ፣ ወይኔ፣ ወይኔ ይሸወድ ይችላለሁ? እስካሁን ደንቆሮ ጭንቅላት እንዴት በቃል እንዴት

ዳዊት ሰምተኛል ወይ? አንዴ ፈልጋለሁ። ምን? አንዴ አልፈልግም። አሁን በጉዳይ ያለን ና ጨርሰናል። ምን ጉዳይ? አኩኑ ፈልጋለሁኝ። የተፈጠረ ነገር አለ። ዳዊት፣ እኔ ምን አገባኝ? እኔ እኔ እናንተ፣ ጨርሰናል፣ አያገባኝም። ውለኤልዳናን ታመጣታለህ። ውለድ ማለት ነው አገባህበት። ገብተህ አንተ ሰውዬ ምንድን ነው ችግር? ደግሞ ምን እያልክ መጣለህ? በአንተ ምክንያት ነው የሆነ ነገር የሆነችው። ኤልዳና በአንተ ምክንያት ነው ዲቫ

አኔ ጋር ምንም ነገር የለም። አኔ ያገባኝም ፊልም እና የምን ነው? ስንት ጊዜዋ ዲባ ታቃለ ምትልበትንም አንተ ነው። የሆነ ነገር አለህበት። ብቻ የሆነ ነገር ማረክት አንተ አኔ ምንድን ነው? እሺ የምታለቅሰው? ቆይ ምንድን ነው? እኔ ምንም አውቀው ነገር የለም። እሺ ተረጋጋ። ቆይ ምንድን ነው? ቆይ ምንድን ነው የተፈጠረው? እሺ ምን ተፈጥሮ ነው? እሺ ምን ሆና ነው የጠፋችሁ? እሺ ቆይ ምንድን ነው የሆነችው? በአንተ ምክንያት ነው ዴቫ፣ በአንተ ምክንያት ነው። እኔ ምን አደረግኩኝ ደግሞ? ማስተዋል አለብህ ዴቫ። የሆነ ነገር መፍጠር አለብህ ዴቫ። ሄልዳና መውለድ አለብህ ዴቫ። ሄልዳና መኖር አለባት። እኔ ምወዳት ምንድን ነው እኔ የት አርጌ የማገኛት? ሄልዳና የሆነ ነገር እንድትሆን አልፈልግም። በቃ ሄልዳና ከአንተ ጋር ነበረች፣ አሁን ግን በቃ ጠርታለች። ዴቫ፣ በአንተ ምክንያት ነው ዴቫ አረ ተረጋጋ በእናትህ። እኔንም አታስቢ በእናትህ። ቤተሰብ ሁላተች እንኳን ዴፋ ስለማታውቅ ነው ያለችበትን ነገር ይልዳና። እሺ አሁን ምን እንዳደርግ ነው የምፈልገው? እሺ እኔ እኔ ገ ምንም የማውቀው ነገር የለም እያልኩ ነው። እኔ ምንም አላረኳትም። እኔ በቃ ትቻለሁኝ። ከእናንተ ጋር ምንም የሚያገናኝ ነገር አቁሜያለሁኝ። እኔ ምንም አላረኳትም ዲቫ። ዲቫ ይሄን ነገር ማድረግ አለብህ ዲቫ። ይልዳና መፈለግ አለብን ዲቫ ኤልዳና፣ ምን ፈልጋለብን? እኔ አይ ኮኒ እኮ ምንም ልትወርዱ አላቻላችሁም እኮ አንተ ምስተኮ ምን ምን ላርግሽ? ቆይ አሁን ቻውን። አሁን ተረጋጋ፣ በቃ ተረጋጋሽ። እሺ አሁን ተረጋጋ። እሺ፣ ተረጋጋ በቃ። አሁን ተረጋጋ። አሁን ይው አንድ ነገር ልንገር። እሺ፣ ተረጋጋ ቆይ አሁን። እሺ፣ ተረጋጋ ቆይ። ተረጋጋ እሺ እሺ አሁን ተረጋጋ። በቃ እንፈልጋታለን። ተረጋጋ። በቃ እንፈልጋታለን። ተረጋጋ አሁን ስሜት ያቱን። ተረጋጋ። አንተን ደግሞ ሌላ ስራ አትፍጠርብኝ። ተረጋጋ። የት ነው የምናገኛት?

ይሄ ይፈጠራል ብዬ አስቤ አልነበረም። እሺ በቃ ተረጋጋ። ስሜት አያቱን አሁን እንፈልጋታለን። ተረጋጋ። እኔ እናንተ ጉዳያችንን አልጨረስንም። እንፈልጋት። ይሄ ሌላውን ወደ ጎን ትተን እንፈልጋት። ጓደኞቿ ጋር ደውላል ነገር ዲናንም አይሰራም። እሺ ጓደኛ አንድ ነበረች ብርጅ ደሞ እየት ነው? እሺ ብርጅ፣ በቃ ችግር የለውም። ዝም በል፣ ተረጋጋ። ሆነ እኔ ካንተ ጋር መጨቃጨቅ አልፈልግም። በቃ አንድና አንድ አሁን የማደርገው ነገር ስማ፣ በቃ ወደዚያ ወደዚህ የለውም። እኔ እሄዳለሁ እዛ ቦታ ልትኖር ትኖር የምትችልበት ቦታ አንድ ነው የማውቀው። እሺ ስማኝ፣ እኔ ካንተ ጋር መጨቃጨቅ አልፈልግም። በቃ እዚሁ ጠብቀኝ እኔ